ሰላም ጠና ይስጥልኝ። የኦሪት ትምህርት ተከታታዮች እንደምናላችሁ። የእስራኤል ቅዱስ አምላክ ፈቃዱ ቢሆን ዛሬ የምንማረው የኦሪት ትምህርት ባዕድ አምልኮትና ጥንቆላ የሚለውን ተከታታይ የጥያቄና መልስ ትምህርት ነው። ዛሬ የምንማረው የባዕድ አምልኮት መምህራን ወይም ነቢያቶች ስለ ጻፏቸው የተለያዩ መጽሐፍት የሆነም ነው። እንደሚታወቀው ይህ የአዳም የልጅ ልጅ ኤኖሽ የሚባለው ይህንን ባዕድ አምልኮትን ወይም የፈጣሪን ስም ፍጥረታት ለሆኑት ስም ከሰጥና በዚያ ስም አማካኝነት አምልኮት ባዕድ አምልኮት ከጀምሩ ቀን ጀምሮ ይህንን ሀሳብ በመደገፍ የተለያዩ ምሁራን ተነስቷ ማለት ነው። እነዚህ ምሁራን ደግሞ የተለያዩ መጽሐፍቶችን ጽፏል ማለት ነው። ይህ ብቻ አይደለም። እነዚህ ምሁራን እኛ ነቢያት ነን በማለት እራሳቸው በራሳቸው ነቢያቶች እንደሆኑ አውጀዋል ማለት ነው። እነዚህን ሰዎች ግን ፈጣሪ እነዚህ ነቢያት ናቸው አላላቸውም። ነገር ግን እራሳቸው በራሳቸው እኛ ነቢያት ነን፣ ፈጣሪ አናግሮናል፣ ስለዚህ ፈጣሪ በህልማችን መጥቶ ስላነገገረን እና እናንተ ምን ማድረግ እንዳለባቸው እንዳለባችሁ በትክክል ነግሮናል። ስለዚህ እኛ የነገረንን በሙሉ እኛ በመጽሐፍ አድርገን ጽፈነዋል። ስለዚህ ማድረግ ያለባችሁ ይህን ነገር ነው ብለው የተለያዩ መጽሐፍትን ጽፈዋል ማለት ነው። የዚህ የመጽሐፍት አይነት እጅግ በጣም ብዙ ነው። እነዚህ ሰዎች ደግሞ እንግዲህ ፈጣሪ ሲያነጋግራቸው ያየ የልማት ነው። እንዴት አድርጎ ነው ፈጣሪ ያነጋገራችሁ ብለን ስንጠይቃቸው በህልሜ ነው ይላሉ። ህልም ደግሞ አንድ ሰው ራሱ ብቻ የሚያየው የተለያዩ የህልም አይነት ነው። እንደዚያ ከሆነማ አንዳንዳችሁ ደግሞ አንተን በህልም እንዳነጋግረኝ እኔንም በህልም ያነጋግረኝ በማለት መልስ የሚሰጡአሉ። አንዳንዱ ደግሞ ፈጣሪ ተገልጾላለ፣ አንተ ጥልቅ ጻድቅ ነሰው ነው ማለት ነው። ስለዚህ ምን ምን አለህ እስኪ ንገረን፣ ያልህንና አንተ እሱ ያለህን እናደርጋለን ይሉታል ማለት ነው። ስለዚህ ፈጣሪማ ያለኝ ፀሐይን አምልኩ ብሎናል ህጉና ስርዓቱም ይሄ ነው ብሎ ራሱ በራሱ ያሰበውን ሀሳብ በጽሁፍ ያቀርብና ይህ የፈጣሪ መጽሐፍ ነው ብሎ ለዙ ያቀርቧል ማለት ነው። ከዚህ በኋላ ደግሞ ይሄዙ ደግሞ የሰው እኮ ፈጣሪ ያነጋግሮታል። ስለዚህ ይህንን ሰውዬ የጻፈውን መጽሐፍ እኛ መጽሐፍ ቅዱስ ነው ብለን መቀበል አለብን፣ የፈጣሪ ቃል ነው ብለን፣ ስለዚህ ይህን በተግባር ማድረግ አለብን ብለው ህዝቡ ደግሞ ይህንን እርሱ የጻፈውን መጽሐፍ በተግባር ያደርጋሉ ማለት ነው። እንግዲህ አንዱ ትልቁ ይሄ ነው። ግን ስፋሪም ራቢም ክብሩ ኦብዴ አወዳዘራ ዘራ ማወዳት አይካ አወዳቶ በጣም የተለያዩ ናቸው። የባዕድ አምልኮቶች የተለያዩ መጽሐፍቶች ነገር ግን ከዚህ ላይ የአለም ፈጣሪ የእስራኤል ልጆችን በእነዚህ መጽሐፍቶች የተለያዩ ባዕድ አምልኮት አማኞች ወይም ሀሰተኛ ነቢያቶች በጻፏቸው የተለያዩ መጽሐፍቶች እንዳንማርና እንዳንከተላቸው ማስጠንቀቂያ ተሰጥቶን ማለት ነው ይላል ይህም ዘለዋውያን ምዕራፍ 19 ቁጥር 4 ላይና ዘዳግም ምዕራፍ 12 ቁጥር 30 ላይ በዝር ተጽፎ ይገኛል ማለት ነው። ይህ ብቻ አይደለም፣ የእስራኤል ልጆች ኦሪትን ከተቀበሉ በኋላ እነዚህ ከአዳም የልጅ ልጅ ከአይኖች ጀምረው ሲመለኩ የመጡትን የተለያዩ የባዕድ አምልኮቶችን አይነቶች እንዳያመልኩ በጥብቅ ታዘ ማለት ነው። ይህ ብቻ አይደለም። እነዚህ ባዕድ አምልኮት የሚያመልኩት ህዝቦች አምላካቸውን እንዴት አድርገው እንደሚያመልኩት መጠየቅ ራሱ ክልክል ነው ማለት ነው። ይህ ነው ዘዳግም ምዕራፍ 12 ቁጥር 30 የሚነግር ማለት ነው። ምክንያቱም መጀመሪያ እንደገለጽኩት እነዚህ የተለያዩ መጽሀፍቶች ምንጫቸውን ወደ ኋላ ደን ብንጠይቅና ብንመረምራቸው በአንድ ግለሰብ ሰው ፈጣሪ ተገልጦልኝ የጻፍኳቸው ነው ፈጣሪ ነው እንደዚህ ያለኝ ይህን እናንተ መቀበል አለባችሁ፣ ፈጣሪ የሚፈልገው ይህ ነው ብሎ የጻፋቸው መሆኑን እናገኛለን ማለት ነው። ነገር ግን ይህን ሰው ፈጣሪ አላነጋግረውም፣ ለዚህም ማረጋገጫ ማምጣት አይችልም። ለዚህም ነው የተለያዩ እምነቶች በዚህ ምድር ያሉት በሙሉ በአንድ ሰው ሊመሰረቱ የተቻሉት። እንደሚታወቀው ማንኛውም የእምነት አይነት በሁለት ሰው አይመሰረትም፣ በአንድ ግለሰብ ሰው ብቻ ነው። ምክንያቱም ሁለት ሰው ተመሳሳይ ሃሳብ አያስቡም። ሁለት ሰው ተመሳሳይ ሃሳብ ካሰቡ ይህ እውነት ነው ማለት ነው። ምክንያቱም ያንን እንዲያስቡ ሁለቱ እንዲያስቡ የሚያደርጋቸው ፈጣሪ ስለሆነ ያ ትክክል ነው ማለት ነው። ነገር ግን ነገሮችን ከመጀመሪያው ጀምረን ስንመረመር ግን ማንኛውም የእምነት አይነት በዚህ ምድር ያሉትን ጠቅላላ በሙሉ ያሉትን በሰው ልጆች ታሪኮች ያሉ ወደኋላ ስንመረመር ሁሉም የተመሰረቱት በአንድ ግለሰብ ሰው ማለት ነው ያ ግለሰብ ደ ሰው ደግሞ ፈጣሪ ያነጋግረው አያነጋግረው የሚያውቅ የለም ምስክር ማምጣት አይችልም ምክንያቱም ለእኔ ብቻ ነው ተገለጠልኝ፣ የሚለው እኔ ጻድቅ ስለሆንኩኝ ደግ ሰው ስለሆንኩኝ ፈጣሪ ተገለጠልኝ። ስለዚህ እኔ ያልኩት ነገር ብቻ ነው ትክክል፣ ስለዚህ ይህን መከተል አለባቸው በማለት የተለያዩ መጽሐፍቶችን ጽፏን ማለት ነው። ከጻፋቸው በኋላ ይህ የፈጣሪ ቃል ነው ብሎ ህዝቡ እንዲቀበሉት አድርጓ ማለት ነው። ለዚህ በዚህ አይነት ነገር ነው እንግዲህ እነዚህ ሁሉም የተለያዩ መጽሀፍቶች የተጻፉት። ለዚህ እነዚህ እያንዳንዱ ነገር እነዚህ መጽሀፍቶች እያንዳንዱ ሰው በሚመረመር ጊዜ ይህን ነገር ያገኘ ማለት ነው። ከዚያ በኋላ የራሱን ውሳኔ ይወሰናል። ለዚህ እንከተል ወይስ አልከተል። እና በአጠቃላይ እያንዳንዱ የሰው ልጅ ማወቅና መመርመር ያለበት እያንዳንዱ ነገር እንዴት ተመሰረተ፣ ማን መሰረተው፣ በምክንያት ለምን ዓላማ የሚሉት ነገሮች እንዴት ተጻፉ፣ መጻሕፍትን ቢሆኑ እንዴት ተጻፉ፣ ማን ጻፋቸው፣ ለምን ዓላማ የሚሉት ነገሮች ሲመረምር እነዚህ ነገር ድብቅ የሆኑትን ምስጢሮች በሙሉ ማወቅ ይችላል ማለት ነው። ስለዚህ እያንዳንዱ ሰው የራሱ የሆነ ነፃ ምርጫ ስላለው ነፃ ምርጫውን በመጠቀም እውነቱንና ውሸቱን የመለየት፣ የማወቅ፣ የመረዳት መብት አለው ማለት ነው። በእርግጥ የሚያስገድደው ምንም አይነት አካል የለም ማለት ነው። ፈጣሪ ራሱ እኛ በምንመርጠው ነፃ ምርጫ ጣልቃ ይገባብን ማለት ነው። ዋናው ችግሩ ግን ያ የመረጥነው ነገር ጥሩ ከሆነ ጥሩ እናገኛለን፣ መጥፎ ከሆነ ደግሞ ያን መጥፎ እናገኛለን ማለት ነው። ነገር ግን ይህን መጥፎና ጥሩ የሚለውን ነገር ማወቅ የሚችለው ፈጣሪ ብቻ ነው ማለት ነው። እኛ የምናስበው ጥሩ ነገር በፈጣሪ ዘንድ ኃጢአት ሊሆን ይችላል በፈጣሪ ዘንድ ኃጢአት ያልነው ነገር ደግሞ ጥሩ ሊሆን ይችላል። ስለዚህ እኛ የትኛው ጥሩ የትኛው መጥፎ እንደሆነ ስለማናውቅ ራሱ ፈጣሪን በመጠየቅ ማወቅ እንችላልን ማለት ነው። ከዚያ ውጭ ግን ልናውቅ አንችልም አለ ነው። እንግዲህ በሚቀጥለው ትምህርታችን በሌላ ትምህርት ከመገናኝ ለጊዜው በደህና ቆዩ። ባሩክ አሉና ይለውላም